ሰላም ጤና ይስጥልኝ። ውድና የተከበራችሁ የሞቢ ዩቲብ ተከታታዮች ብያላችሁበት የአለም ዳርቻ ሰላማችሁ ይብዛል ብያለሁኝ። እንግዲህ ከቀን ወደ ቀን እያደርስ ሲመሽ ሲነጋ የምንሰማው እጅግ በጣም አዳዲስ ነገር አለ። እንግዲህ የትኛውም አለም ላይ በሚባል ደረጃ የትኛውም አለም አሁን ሰላም ያለበት ሀገር የለም። እና አሁን ማታ ላይ ሴትዬ ምናለች ይመሰላችሁ? ሁዚ ሳኡዲ አረቢያ እንግዲህ እኛ ደማም አካባቢ ነው ያለነው ይህንን ሶስት ቀን አራት ቀን በጭራሽ መስኮት እንዳትከፍቺ ያለችኝ እና ለምንድን ነው ስላት፣ ማለት ትፈራለች ብላ ፈርታ ነበር እና በቃ መስኮት እንዳከፍች ብቻ አለችኝ። ለምንድን ነው መስኮት ማከፍተው ምናምን ብዬስ ጠይቃት፣ ያው ምክንያቱን ካልነገረችኝ ትከፍታለች ብላ ፈርታ ነው መሰለኝ። በስላት ካፊ ያለችኝ እንዳትፈሪ ነገር ግን ይሄንን ሶስት ቀን አራት ቀን የአሜሪካ እና የአሁን የእስራኤል ይሄ ያለው ጦርነት እዚህ ሳኡዲ ባህር ላይ ደርሷል እና የአሜሪካንም የዚህኛውም የእስራኤል ነው መሰለኝ አይደለ የእስራኤል ምናልባት ስሙን ከተሳሳትኩ ይቅርታ። የእስራኤል እንትን ጦር እዚህ አየር ለመጣል እንትን እያሉ ነው እና መስኮት ከተከፈተ በመስኮት የሚገቡ ጭሶች እንደገና ደግሞ መስኮት ተከፍተው በመስኮት የሚታዩ የቤት ውስጥ ችላንጅሎች ካሉ ለእንደዚህ አይነት ነገር ያጋልጣልና መስኮት እንዳትከፍቱ። የትኛውም ሽንት ቤት የሚሆን ኩሽና የሚሆን ብቻ ማንኛውም ክፍል መስኮት እንዳይከፈት፣ በርም እንዳከፍቱ ዝግ ይሆናለች። በእርግጥ እኛ ቤት መስኮት አይከፈትም ብዙ ጊዜ። እንደ መስኮት የምከፍተው ምናልባት በሶስት ወር በአራት ወር አንድ ጊዜ መስኮት ይሄ መስታወቱን ላጸዳ ስል በወርም ሆነ በወር ከ አስራ አምስት ቀን መስኮን ላጸዳ ስል ብቻ ነው መስኮት የምከፍተው እኔ። ያው የኩሽና መስኮት ብቻ ነው ሁልጊዜ ቀን በቀን የሚከፈት እኛ ቤት ያው መስኮት አይከፈትም። እና እህቶቼ እንግዲህ ያው ዝሳዎች ለምሳሌ ታካባቢ ነው የሚቀርበው ብዬ ስላት እንደማ መናሪያድ ላይ ትንሽ ለባህሩም ቅርብ ስለሆነ ምናምን አለችኝ። እና በጣም ነው የሚያስፈራው። በጣም ነው ብቻ። በሀገራችንም ጦርነት ነው፣ በዛ ሀገርም ደግሞ በስደትም ጦርነት ነው። እንግዲህ ቤይሩት ላይ ምንድነው ይሄ ብዙ የአረብ ሀገራት ላይ አሁን ጦርነት በጣም ብዙ በከባድ ሁኔታ ብዙ ንብረቶች ሲወድሙ፣ ብዙ ህይወቶች ሲጠፉ አይተናል። አሁንም ደግሞ ሳኡድም እንደዚህ ሊመጣ ነው ምናምን እያለች ነው። እና ማለት ይሄ እንትኑ አየሩ ብቻ ነው እንደሆና አላቅም። ልብን እያፈነ ነው እና እንትኑ ይሄ እንኪን ፍጅር ናለችኝ። እንግዲህ ምናልባት ካፈነዱ ነው ከፈነደ እንግዲህ ምናልባት የሚያፈንዱ ከሆነ ዝድረስ እንደሚደርስ አንዳንድ እንትን ዜና ላይ ታያለች እና ይሄ ሰሞኑን ሴትዮዋ ዜና ላይ ታጥዳለች። እስከ ዛሬ ፊልም ምናምን ታይ ነበር። አሁን ግን ከእንቅልፏን ብድግ ብላ በቃ ዜና ላይ ናት፣ እና ዜና ላይ የሚታየው ነገር በጣም ነው የሚያስፈራው። እኔ ራሱ በቃ እኔ ይሄ ምናምን ትለኛለች፣ እኔ ግን በጣም ስለሚጨንቀኝ ማየት አልፈልግም። እና የሆነ ጁስ ምናምን ልቀድ ያላት ስሄድ አሴር ምናምን ልቀድ ያላት ስሄድ። በቃ የሚሰማው ዜና በአረብኛም በእንግሊዝኛም በጣም ነው የሚያስፈራው። ቪዲዮ እየተቀረጸ የሚወጣው ምናምን በጣም ያስፈራ። ብቻ ሲነድ ምናምን ያን ያን ነገር ነው የሚያሳየው። እንግዲህ ፈጣሪ አምላክ ፈጣሪ ይጠብቃል። ያው እንዴት ፈሩ አይደለም፣ ነገር ግን ያው እንግዲህ ሰበቡ ማድረስ ግድ ስለሆነ ሙስሊሙም ዱአ አድርጉ ክርስቲያኖቹም ጸሎት አድርጉ። እንግዲህ ፈጣሪ አምላክ ሞትም ከሆነ በሀገራችን ላይ እርግጥ ሞት አይቀርም። የትኛውም ሀገር ላይ ብንሆን እኛ ያው ለሞት ነው የተፈጠርነው። ሞታችን የታወቀ ነው። እዚህ ምድር ላይ የሚቆይ ምንም የለም። ስለዚህ ሞትን መፍራት ሳይሆን እንደው ምን ይዤ ነው የምሞተው፣ አሟሟቴስ እንዴት ነው የሚለውን ነገር ሳስበው ትንሽ ይከብዳል። እና ደግሞ እንደው ልጅ እንሳ ላይ ቤተሰቦች እንሳ ላይ የሚለው ነገር በውስጥ ትንሽ ተመላለሰብኝና እርግጥ አገራችን ላይ አሁን ቀን በቀን የሚሰማው ዜና፣ ቀን በቀን የምናየው ነገር ምናምን ትንሽ ውስጥ ይረብሻል። በጣም ሰላም ካጡ ሀገሮች ውስጥ አንዷ የእኛ ናት። በተለይ አማራ ክልል ላይ ሁላችንም ቀን በቀን መርዶ ነው፣ ቀን በቀን የሀዘን ነው፣ ቀን በቀን ብቻ ከባድ ነው እና ብቻ ሀገራችን ላይ ቢሆን ይሻላል ብዬ ተመኘው። እኛን ይሄን ስትለኝ እንዲሁ ቢያንስ ልጅ ያለን ልጆቻችን ለአንድ ቀንም ቢሆን ስምን ቤተሰቦቻችን ለአንድ ቀንም ቢሆን አይታ ናቸው ምናምን ይሄን ይሄን ነገር ሳስብ ትንሽ ውስጤን ሰላም ነሳኝ። ግን ያለ አደለ የሆነ ፈጣሪ ያለው ነው የሚሆነው። እንግዲህ ላይጣልም ይችላል ሊጣልም ይችላል ከተጣለም እንግዲህ ያው ፈጣሪ በችሎታው ሊያከሽፈው ይችላል። አይታወቅም። ፈጣሪ አምላክ ይህን ነገር እንዳይሆን ያድርገው። ፈጣሪ በሀገራችን ተሰቃይተናል፣ እንደገና በስደትም ደግሞ ይሄ ነገር ሲሆን ትንሽ ከብደል ብቻ። እህቶች እኛ ደግሞ ሳኡዲ አረቢያ ላይ ያለን በተለይ ህገ ወጦቹ ለመውጣት እንኳ ከባድ ሁኔታ ነው አሁን ያለው ብቻ ብዙ ነገር አለው እና ፈጣሪ ጠብቀን፣ በምትችሉት አቅም ራሳችሁን ጠብቆ ለማለት ፈልጌ ነው። ምናልባት ውጭ ላይ ብዛት የምትወጡ ልጆች ካላችሁ ልጆች ይዛችሁ ለመጫወት የምትወጡ የሀዲቃ ቦታ ላይ የምታዘወትሩ ምናምን፣ አረቦቻችሁ እርግጥ ዜና ሊሰሙ ይችላሉ። ግን አንዳንዶቹ አረቦች ቢሰሙም አይናገሩም። የሰራተኛን እንትን ከምንም ከቁብም ስለማይቆጥሩት አይናገሩም። አሁን የእኛ ሴትዮ በጣም እንትን ስለምትል የሆነውን ሁሉ በተለይ እኔ ጋ ስለምንቀራርብ ትነግረኛለች እና አንዳንዶቹ አይናገሩም። ስለዚህ ቆሻሻ ስጥሉ ውጭ ላይ ስትወጡ ግቢ ምናምን ስታጥቡ ቢያንስ ይችን አራት ቀን ነው ያለችኝ። እንግዲህ ሶስት ቀን አራት ቀን ነው ያለችኝ፣ ወይም ተላት ተላት አያም የአርባ አያም ነው ያለችኝ። እንግዲህ ወይ ሶስት ቀን ወይ ይችን አራት ቀን ነው። እንግዲህ ፈጣሪ ይጠብቃችሁ። ነገር ግን ያውኔ ስለሰማውኝ የሰማሁትን ልንገራችሁ ብዬ ነው እህቶቼ ወንድሞቼ። ደግሞ ፈጣሪ ይጠብቃቸው። በበረሃ ያሉ ወንድሞቻችን ፈጣሪ ከተራፊው አድርጋቸው። እንግዲህ ከፈጣሪ ብቻ ይህን ነገር እንዳይሆን ፈጣሪ ይርዳን፣ ከሆነም ደግሞ ከተራፊዎቹ ያድርገን። እንግዲህ ይህን ስላችሁ ሙሉ በሙሉ ይሆናል እያልኩኝ አይደለም። ሴትዬም ድዘነለችኝ ምናልባት ነው ያለችኝ። ያው ከተጣለ እስከዚህ ድረስ ይደርሳል ነው ያለችኝ። እዚህ እኛ ያለንበት ለባህሩ ቅርብ ስለሆነ እኛ ግሪብ ላለ ባህር ነው ያለችኝ። ግሪብ አለ ባህር ነው እንግዲህ ማለት ለባህሩ ቅርብ ነን እኛ። ስለዚህ እነሱ ደግሞ ባህሩ ላይ ቀርበዋል ማለት ነው እና ባህሩ ላይ ከቀረቡ እኛ ጋር ያው የሆነ ነገር ቢጣል የመድረስ ቻንሱ ሰፊ ነው። ስለዚህ እንድትፈሩ እንድትጨነቁ አይደለም፣ ይሄን እንመላችሁ በድጋሜ ምናልባት ግቢ የምታጥቡ እንዳልኳቸው ብቻ ውጭ ላይ የምታዘወትሩ እህቶቼ ጥንቃቄ አድርጉ። በተረፈ ፈጣሪ ይጠብቀን፣ ፈጣሪ ይጠብቃችሁ። እንዲሁም ደግሞ እንትን ላይ ስጡህ ላይ ስጡህ ማለት የፎቁ መጨረሻ ላይ ልብስ ለማስጣት የምትወጡ ከሆነ ንፋስ ለመቀበል ብላችሁ የምትወጡ ከሆነ ጥንቃቄ አድርጉ። አሁን እኔን ልብስ ልታጥቢ ፎቅ እንዳትወጪ ነው ያለችኝ፣ ምን አራት ቀን ልብስ ልታጥቢ ፎቅ እንዳትወጪ ብላኛለች። እርግጥ እኔ ልብስ ማጥበው ቀን ቀንማ አይደለም በዚህ ሰዓት ነው ልብስ የማጥብ ማታ ነው። ቀን ላይ በጣም ፀሐይ ስላለው ብዙ ጊዜ ቀን ቀን አልወጣም እና ብቻ ውጭ የምታዘወትሩ እህቶች ራሳችሁን ጠብቁ ለማለት ያክል ነው። ከዛ በተረፈ እንግዲህ ዓለምን በሙሉ ፈጣሪ ከጦርነት ቀጠና እያውጣልን ለመናገር አንዱ አገር ሰላም ሆኖ አንዱ አገር ሰላም ባይሆን እንኳ ራሱ ያ ሰላም የሌለበት ሀገር ይረብሻል። አሁን ግን ሙሉ በሙሉ አለም ማለት ይቻላል በቃ በአለም ደረጃ ሰላም ያለበት ሀገር የለም። ሁሉም ረብሻ ነው። ሁሉም ውስጡ እንደተረበሸ ነው ውለው የሚያድረው እና በጣም ከባድ ነው እዶችዬ። ጉልበተኞችን እንግዲህ ፈጣሪ ጉልበታቸውን ያሳጣቸው፣ ሌላ ምንም አይባልም። ሚስኪኑን ጨረሱ፣ ሚስኪኑን ጨፈጨው። ብቻ ትንሽ ከበድ ይላል። ይህ ልላችሁ ነው ዛሬ የመጣሁት። እና ሳኡዲ አረቢያ ላይ ትንሽ ይህን ስጋት ስላለ ጥንቃቄ አድርጎ ለማለት ፈልጌ ነው። ፈጣሪ አምላክ ከክፉ ነገር ይጠብቀን፣ ከወጮች አድርገን ደሞስ በችሎታ ያክሽፈው። በየትኛውም አለም ላይ ጦርነት ውስጥ ያሉ ወገኖቻችን ፈጣሪ አምላክ በሽፋኑ ይሸፍናቸው፣ በጥላው ይከልላቸው። ጦርነትንም በቃ ይበለን፣ ሀገራችንን ሰላም ያድርግልን፣ ህዝባችን ይጠብቅልን፣ እኛንም እናንተንም ሀገራችንም ሰላም አድርጎ በሰላም ለሀገራችን ያብቃ። ለዛሬ ይዤላችሁ የመጣሁት በሙቤቱ ይህን ይመስል ነበረ። ወዳችኋለሁኝ። መልካም ጊዜ ሁሉንም ሰላም ለእናት ተመኝቻለሁኝ። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን እንዲያትረሱ፣ ወዳችኋለሁ። ፈጣሪ አምላክ ከክፉ ነገር ይጠብቃችሁ። መልካም ጊዜ። ባይ ባይ